ሰላም እግዚአብሔር ይብዛላችሁ። በያላችሁበት እንደምን አላችሁ? እንደምን ቆያችሁ? ውድ የነሆ መርከም ዳ በሰቦቼ እንግዲህ በቅድሚያ እንኳን አደረሳችሁ ማለት ወዳለሁኝ። እንግዲህ ያው አዜማው ማው ላይ ነን፣ ወይም ህዳር ጽዮን እንግዲህ በኢትዮጵያ በታላቅ ድምቀት ከሚከበሩ በዓላት መካከል እንግዲህ ህዳር ጽዮን የሆነውና አምና ላይ በዚህ ሰዓት እንደዚሁ እንኳን አደረሳችሁ ተባብለን ተጠያይቀን ለዚሁ ደግሞ ለዛሬ ዓመት እንዲያደርሰን ተመኝተን ነበረ። ትንማማር የነበረውና የተለያየ ነውና በእውነት አምላካችን እግዚአብሔር እንደኛ ኃጢያትና በደል ሳይሆን እንደ ምሕረቱና እንደቸርነቱ ለዚህ ያደረሰን አምላካችን እግዚአብሔር አሁንም ስሙ ይክበር ይመስገን። እንኳን አደረሳችሁ ማለት ወዳለሁ በድጋሚ እንደዚሁ እለቱን ምክንያት በማድረግ ዛሬ ቆይታችንን እናደርጋለን። አጠር ያለ ቆይታ ነው የምናደርገው። ብዙ ሀሳቦችን ልናነሳ እንችላለን። ስለምናታችን እናታችን ስለ ቅድስት ድንግል ማርያም፣ ስለ ታቦት እናነሳለን። ለምን እንደሚከበር ምክንያቱንም አንስተን ከጥንት ከእስራኤል ዘስጋ ጀምሮ እስካሁን ና እናንተ እስካለንበት እስከ እስራኤል ዘነፍስ ያለንበት ዘመን ድረስ ያለውን ዳራዎችን አየት አድርገን ቆይታችንን አጠር ባለ ደቂቃዎች ተነጋግረን እናጠናቅቃለን። ግን እንደሚታወቀው አዲሳቸው አይደለም። ግን ደግሞ በዓሉ እለቱን ምክንያት ለማድረግ መነጋገር፣ መማማር፣ መወያየት አስፈላጊ ስለሆነና ግድ ስለሆነ ቃል ለጉሮሮ የሁል ጊዜ ጣፋጭ ነው እንደሚለው መዝሙረኛው ቅዱስ ዳዊት ማለት ነው። አይሰለችምና ማለት ነው። አንደኛ እንግዲህ ለምንድነው የሚከበረው ካልን፣ ያው በሀገራችን ታቦተ ጽዮንን ስናነሳ ወይም ታቦተ ጽዮንን ስናስብ አእምሯችን ላይ የሚመጣው አክሱም ነው አይደለ? እንግዲህ አገራችን ላይ ያለውን ጦርነት ያለውን ችግር እግዚአብሔር አስወግዶልን ሁሉም ሰው እንደ ምኞቱ እንደ ፍላጎቱ እዛ ቦታው ድረስ ሄዶ ለመሳለም ብዙ እህቶችና ወንድሞች ምኞት ስላላቸው እቅድ ስላላቸው ስለ ስላላቸው ያን እንዲያደርግልን የሁላችንም ምኞት ነውና ስለዚህ ለዛ ያደርሰን ለዛ ያብቃን እላለሁኝ። አንደኛ እንግዲህ ታቦተ ጽዮን የምትከበርበት ምክንያት የመጀመሪያው እስራኤላውያን እንግዲህ እንደምታውቁት ወደ እስራኤል ታሪክ መመለስ ስላለብን ነው። እስራኤል ዘስጋ ማለት ነው እና በዋናነት ያው ታቦተ ጽዮን ወደ ኢትዮጵያ የገባችበት ዕለት ነው። እንግዲህ ህዳር 21 በዋናነት አንዱ የሚከበርበት ይሄ ነው። ቀዳማዊ ምኒልክ እናት ንግስተ ሳባ እንግዲህ ከክርስቶስ ልደት በፊት እስራኤል ምድር ሄዳ ታሪኩን ከዚህ የተማንስተነዋል እና ስለ ቅድስት ወይም ስለ ንግስተ ሳባ ወይም ምኒሊክ እናት ማለት ነው። የቀዳማዊ ምኒሊክ ማለት ነው። እሷ ናቸው እንግዲህ ለመጀመሪያ ጊዜ በእሷ አማካኝነት እንግዲህ ቀዳማዊ ምኒሊክ ልጇን ከወለደች በኋላ ወደ ኢትዮጵያ ንግስና ሲመጣ ብዙ ነገር ነው አብሮ የመጣው በነገራችን ላይ እና በዛን ዘመን ነው ወደ ኢትዮጵያ ወደ ሀገራችን የመጣችው። አንዱ ወደ ኢትዮጵያ የገባችበትን ምክንያት በማድረግ ታቦተ ጽዮን ትከበራለች። በሁለተኛ ደረጃ በዛሬው ዕለት ዳጎንን በፍልስጤን ምድር የቀጠቀጠችበትና የሰባበረችበትም እለት ነው እንግዲህ። ሌላኛው የሚከበርበት ምክንያት እንግዲህ ያው ለምን እንደዛ ሆነ የሚለውን እዚህት አንስነዋል እናነስዋለን። ዛሬም ግን በዋናነት ታቦተ ጽዮን ዳር አንድ የምትከበርበትን መነሻ አድርገን ስንነጋገር አንደኛው እና ሁለተኛው ይሄኛው ነው ማለት ነው፤ ወደ ኢትዮጵያ የገባችበት፣ ሁለተኛ ዳጎንን የቀጠቀጠችበት። በሶስተኛ ደረጃ እንደገና ደግሞ በዘጠነኛው መቶ ክፍለ ዘመን እንግዲህ ማነች? የዮዲት ጉዲትን ታቋታላችሁ? ለአርባ ዓመት ያክል ቤተክርስቲያንን ስታቃጥል ኢትዮጵያ ላይ መከራ ስታዘንብ የነበረች በተለይ ታቦተ ጽዮንን ቤተክርስቲያን ሆኖ የተሰራውን ቤተክርስቲያን አቃጥላ እንደነበር እናቃለን። እና ከዛ በኋላ እንግዲህ ወደ ዝዋይ ተሰዳ እንደነበረ እና ከስንት ስደት በኋላ ከስንት ጊዜ በኋላ እንደገና ተመልሳ ወደ ቤተ መቅደስ የገባችበትም እለት ነው አንዱ የሚከበርበትም ምክንያት ይሄ ነው። ሌላውም እንደዚሁ ምናልባት ያው አዲሳችሁ አይደለም አብርሃ ወአጽብሃ የሚባሉ ደጋግ ንጉሶች የነበሩ ኢትዮጵያ ውስጥ እንግዲህ ቤተ መቅደስ ሰርተውላት ቅዳሴ ቤቷን ያከበሩበትም እለት እንደሆነ እግረ መንገድ የበዛውም ተደራቢ ማለት ነው። እነዚህና ሌሎች ሀሳቦችን እያነሳን ነው ቆይታ የምናደርግ የሚሆነው ማለት ነው። ስለዚህ በእነዚህ ምክንያቶች ህዳር ሀያ አንድ ቀን ታቦተ ትከበራለች ማለት ነው። በዋናነት ታቦተ ጽዮን ወደ ኢትዮጵያ ከመምጣቷ በፊት ከማን ጋር ነበረች? እነማን እጅ ነበረች? ኢትዮጵያ ውስጥ ከመጣችስ እንግዲህ ከመቼ ጀምሮ ነው የሚለውን ነገር ያው እንግዲህ የቀዳማዊ ምኒልክን ታሪክ ስናነሳ ጊዜውን ከዛ ጀምረን መቁጠር የምንችለው ጉዳይ ነው ማለት ነው። የመጀመሪያው እንግዲህ እስራኤላውያን የአብርሃም ልጆች የተባሉት እንግዲህ በታሪክ በሰው ልጆች ታሪክ ለመጀመሪያ ጊዜ ተብሎ ባይነገርም እንኳቅሉ በህገ ልቦና እግዚአብሔርን ፈልጎ ያገኘ የሃይማኖት ገበሬ እየተባለ የሚጠራው አባታችን አበ ብዙሃን አብርሃም ነው አደለ። ስለዚህ አብርሃም ለመጀመሪያ ጊዜ እግዚአብሔርን ፈልጎ ያገኘ የታራ ልጅ ነው። ጣዖትን የሚሸጠው ገበያ እያወጣ እየተሸከመ እየሸጠ ገንዘቡን ለአባቱ ያመጣ ነበረ። እሱም እንግዲህ አስቡት እንግዲህ አምላክን ጣዖትን ሸጦ የሚገኝ ገንዘብ አንዳንድ ጊዜ እግዚአብሔር ነን ለመናገር የሰው ልጆችን በዚህ ምድር ላይ ስንኖር በምረቱና በመሀሪነቱ ወይም ደግሞ ብዙ ኃጢአት ባለችበት በዛ እግዚአብሔር ጸጋ ትበዛለች ይላል ቅዱስ ኤፍሬም ሶሪያዊና በውዳሴ ማርያም ላይ አብርሃም ዛሬ የሁላችን አባት የሆነው ማለት ነው። የቃል ኪዳን አባት የሆነው አባታችን አበ ብዙሃን አብርሃም በዛን ዘመን የታራ ልጅ ጣዖት እየሸጠ እንግዲህ፣ ከዕለታት አንድ ቀን ምንገር ላይ ይርበዋል። ግን ሊያበለው አልቻለም። አምላክ እስከሆነ ድረስ ማብላት አለበት፣ ማጠጣት አለበት፣ የጠየቀውን ነገር ሁሉ መላሽ መስጠት አለበት አይደለ? ግን ያ ሊያደርግለት አልቻለም። ለአብርሃም ስለዚህ ጥያቄ የጠየቀው አብላኛ ለው ሊያበላው አልቻለም። አጠጣኛ ለው ሊያጠጣው አልቻለም። ደክሞታል፣ ከድካሙ ሊያሳርፈው አልቻለም። መጨረሻ ላይ አፍያለው የማይናገር ግርግያለው የማይራመድ እጅያለው የማይጨብጥ ያው እንግዲህ ሙሉ የሰውነትን ተክለ ሰውነት ያሟላ ግን ግዑዝ ነው ህይወት የሌለው ነውና እንደ አይነት አምላክ አለ እና ተኔ ጋር ግዞ አላቸው። ይህን የማነሳበት ምክንያት እንግዲህ ከስር መሰረቱ ነገሮችን መነጋገር ስላለብን በሚል ነው። ስለዚህ ይህን እያለ በገበያው መካከል በሚናገርበት ሰዓት አብርሃምን የሚያውቁት ሰዎች እንደ አብርሃም ዛሬ የምነክቶት ነው እያሉ ያሾፉበት፣ ይቀልዱበት ነበረ። የማያውቁት ደግሞ ታዲያ አንተ አላመንክበትን አምላክ አይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይራመድ እያለው የማይዳስስ ከሆነ እኛ ጋር ስመጥቶ ምን ይሰራልናል እያሉ ይዘባበቱበት ነበር። እና መጨረሻ ላይ እንግዲህ ጣዖቱን ከተሸከመበት ከትከሻው ላይ ወርዶ ሰበረው። ከሰበረው በኋላ አምላክን መፈለግ ጀመረ። ነው ቅሉ እንግዲህ አምላክ መፈለግ ከጀመረበት ሰዓት ጀምሮ ፀሐይን ተከተለ፣ ንፋስን ተከተለ፣ ውሃውን ተከተለ። ያልተከተለው ነገር የለም። ደመናውን ተከተለ። ያው መጨረሻ ላይ ሄዶ ሄዶ አምላክ እንግዲህ የፀሐይ አምላክ ተናበበነ ብሎ ወይም የፀሐይ አምላክ አንተ ተናገረ ብሎ ነበርና መጨረሻ ላይ እግዚአብሔር ተገልጦ እንዳናገረው ካናገረው በኋላም ከዘመዶቹ ከወገኖችህ ተለይተህ ውጣ እኔ ወደ የማሳይህ ማርና ወተት ወደ የምታዘንበዋ ወደ ርስቲቱ ምድር ሂድ ነበር ያለው። ያቺ ርስት የተባለችው እስራኤል ናት፣ ዛሬ የምናቃት እስራኤል ማለት ነው። ስለዚህ ወደዚ ምድር ሂድ አለው፣ ከካራን ውጣ ተባለው። ካራን እንግዲህ የኃጢአት ምሳሌ ነው። የነውር ምሳሌ ነው። የመከፋፈል፣ የልዩነት፣ የዝሙት፣ የጣዖት አምልኮ ምሳሌ የሆነች ናት ካራን ውጣ የተባለበት ከተማ ማለት ነው እና ከዘመዶቹ ከወገኖች ተለይተህ ውጣ ነው። እንግዲህ እግዚአብሔርን ሰው ሲፈልግ አንዳንድ ጊዜ ቤተሰብ፣ ወገን፣ ማን ነው የስጋ ዘመድ ሌላም ላንድላም የማይመስሉን ከሆነ እኛ በምንሄድበት መንገድ የማይሄዱ ከሆነ መለየት ግድ ነው ማለት ነው። ብዙቶች ወንድሞች አሁን አንዳንድ ጊዜ በሌላ ቤተ እምነት ሆነው እውነታውን እያወቁት ግን ደግሞ ወደ ሌላ ቤተ እምነት ወይም ወደ ኦርቶዶክሳዊ ቤት መምጣት እየፈለጉ ወገኖቻቸውን በመፍራት አካባቢያቸውን ሰፈራቸውን በመፍራት እንደ አይነት ውሳኔዎችን ለመወሰን ሲቸገሩ እናያለን። እና ስለዚህ ከአብርሃም መማር ነው እንግዲህ ከወገኖቹ ከዘመዶቹ አበ ብዙኃን አብርሃም ተለይቶ ከወጣ በኋላ እግዚአብሔር ወደሚያሳየው ምድር ሄደ። እንግዲህ ነው ወደ ከነዓን ወይም ደግሞ ወደ ምድር እስራኤል ማለት ነውና ተሰደደ። ከተሰደደ በኋላ ነው እንግዲህ እዛ መኖር ጀመረ። አብሮ የተከተለው እንግዲህ ሰው ብዙ አልነበረም። ያጎቱ ልጅ ሎጥና ያው ባለቤቱ ሳራ ነበሩና እዛ ከሄዱ በኋላ ሕይወት ተጀመረ ማለት ነው። ለእግዚአብሔር መስዋዕት እያቀረበ እግዚአብሔርን እያመለከ ፈጣሪውን ያገኘ ነው እንግዲህ። ለመጀመሪያ ጊዜ በህገ ልቦና ታሪክ ለመጀመሪያ ጊዜ እግዚአብሔርን ፈልጎ ያገኘ አባታችን አበ ብዙኃን ነው። ለዛ ነው የቃል ኪዳን አባት ያልኳችሁ ማለት ነው፣ አባታችን አብርሃም በእውነት እንደነሱ አይነት ልቦናዎችን ያደለንበት ዘመን። አሁን በዚህ ዘመን ተፈጥሮን ተመራምሮ እግዚአብሔር ማግኘት አይደለም ቀርቶ ሰው ራሱ ባለቤቱ ሰው ሆኖ እንኳ ሰዎች ዛሬ ምን አይነት ህይወት መንገድ እንደሚከተሉ የምናውቀው እውነታ ስለሆነ ማለት ነው። ስለዚህ በህገ ልቦናም አምላክን ፈልጎ ማግኘት የተቻለበት ዘመን ነበረ። ያውስ እንደዚህ ነው ወይ ነው ከዛ የህገ ልቦናውን ታሪክ በአብርሃም በኩል እንደዚህ ካነሳን ምሳሌ ከሆነን ለዘመናት እንግዲህ አብርሃም በዛች በተጠራባት ምድር መኖር ከጀመረ በኋላ ያው ረሃብ ተነስቶ እንደነበረ እናቃለን። እና ያው ወደ ግብፅ እንግዲህ ሰባ ሆነው ተሰደዱ። በአጭሩ ታሪኩን ስናነሳ ማለት ነው ወደ ግብፅ ሰባ ሆነው ተሰደዱ። እንግዲህ ወደ ግብፅ ሰባ ሆነው ከተሰደዱ በኋላ ግብፅ ውስጥ እንግዲህ ምን ያክል ዘመን እንደኖሩ ከአራት መቶ ምናምን ዘመን በላይ ነው እንግዲህ የቆዩት። እንግዲህ አስቡት ምን ያክል እንደበዙ ማለት ነው። ሲወርዱ ሰባ ሆነው ነው የወረዱት። ሲመለሱ ግን ከስድስት መቶ ሺህ ህዝብ በላይ ነው አይደለ? እነ ሙሴ መርነት እኮ ከግብፅ ባርነት ነጻ እኮ ሲወጡ እኮ ያን ጊዜ አብርሃም ወደ ግብፅ ሲወርዱ ከልጆቹ ጋር ሲወርድ ሰባ ሆነው ወርደው መቶ እንኳን አይሞሩ ነበር እና ከዛስ ከስድስት መቶ ሺህ ህዝብ በላይ ሆነው ነው ወደ እርስታቸው ድጋሚ ወደ ሀገራቸው የተመለሱት ማለት ነው። ከካራን ወጥተህ እኔ ወደማሳይህ ምድር ማርና ወተት ወደምታዘንበዋ ምድር ሂድ ሲለው እግዚአብሔር። ያችን እርስቲቱን በነገራችን ላይ ዛሬ ያ እስራኤል ዘሥጋ ስለተባሉት ነው እያወራን ያለ ነው። እኔና እናንተ ዛሬ እስራኤል ዘነፍስ ስለተባልነውስ ውጡ የተባልንበት ከተማ አለ። ያ ውጡ የተባልንበት ከተማ ምን አይነት ከተማ ነው? የዘረኝነት ከተማ ነው፣ የዝሙት ከተማ ነው፣ የሐሜት ከተማ ነው፣ የነውር ከተማ ነው፣ የመከፋፈል ከተማ ከዚህ ከተማ እግዚአብሔር አሁንም ውጡ ይለናል። ግን እየወጣነ ነው? እሱን ጥያቄ ምልክት አድርጌ ነው ላልፈው የምችለው። ብንወጣ ማኖሮ የሀገራችን ቀውስ እንደዚህ ከሆኑ አይቀጥልም ነበር። ስለዚህ ከካራን መውጣት ከሁላችን ይጠበቃል። ወዴት እንሂድ? ወደ ርስታችን። ርስት የተባለችው ማነች? የአንድነታችን መገለጫ ወደ የሆነችው ቅዱስ ቤተክርስቲያን ናት። ወደ ቤተክርስቲያናችን፣ የቤተክርስቲያናችን ምልክት ወደ የሆነችው ማርና ወተት ታዘንባለች የተባለችው ቅዱስ ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ልዩነት የለም። አማራ የለም፣ ኦሮሞ የለም፣ ትግሬ የለም፣ አፋር የለም፣ ከምባታ የለም። ሰው ሰው ነው። በክርስቶስ ኢየሱስ አንድ ሆነን የምንታደምባት የህይወታችን ከተማ ቤተክርስቲያናችን ነች። ስለዚህ ከካራን መውጣት ያስፈልጋል። ከልዩነት መውጣት ልዩነት ነው። ያ ልዩነት ራሱን በቻለ ጣዖት አምልኮ ስለሆነ ማለት አብርሃም እኮ እንደው በዛን ጊዜ ቋንቋ ጣዖቱን ከብር ከነሃዝ ከተለያየ ማቴሪያሎች እቃዎች የሚሰሩ የተለበጡ ጣዖቶችን ነበር ገበያ እያወጣ የሚሸጠው ዛሬም በየተለያየ ሚዲያ በዩቲዩቡ በቲክቶኩ በማህበራዊ ሚዲያው ዘረኝነትን የሚሸጡ ሰዎች አሉ መከፋፈልን የሚሸጡ ሰዎች አሉ በነገራችን ላይ አደለ እንዴ ለማንም የማይጠቅም አብርሃም እኮ ምንድን ነው ያለው እርግጥ ነው ለጊዜው አሁን የዘመናችን ጣዖት ሻጮች ዘረኝነትን መከፋፈልን የሚሸጡ አካላት ለጊዜው ሳንቲም ሊያገኙበት ትችሉ ይሆናል። አብርሃምን በሰዓቱ በነገራችን ላይ ያላወቁ ሰዎች ገበያ ወጥቶ ይገዙት ነበር አይደል እንዴ ይገዙት ነበር። ጣዖት ግን መጨረሻ ላይ ራሱ ከነቃ በኋላ መጀመሪያ ራሱ ነቃ። ከነቃ በኋላ ግን ጣዖቱን ቀለደበት፣ አሾፍበት። አይን እያለ የማያይ ጆሮ እያለው የማይሰማ እያለ መናገር ጀመረ። መጀመሪያ ግን አባቱ ታራ ገበያ ወጥቶ በዚህ ያክል ገንዘብ ሽጥ ይዋል፣ ይሸጣል። ገዥዎች አሉ። ዛሬም ዘረኝነትን የሚሸጡ አሉ፣ የሚገዙ ሰዎች አሉ። ሻጮቹ እግዚአብሔር አንድ ቀን ልቦናቸው እስከሚያብራላቸው ምኞታችን ያን አይነ ልቦናችሁን ያብራላችሁ ከማለት ውጭ ሌላ የምንለው ነገር የለም። ያን ጊዜ ዘራግነትን ትጠየፋላችሁ፣ ገዛ እውነትን ትፈልጋላችሁ። እንደ አብርሃም አብርሃም እኮ ሰብሮ ከዛስ ፍለጋ ሄደ። እውነትን ፍለጋ፣ አምላክን ፍለጋ ሄደ። እነ ሰዎች ዛሬ እንደዛ የሚያደርጉ ሰዎች አሉ። አይነ ልቦናችሁን ያምራላችሁ የተሸካምናችሁትን የነውር ወይም የኃጢአት አይነት እንድሰብሩ እግዚአብሔር ብርታቱን ኃይሉን ይስጣችሁ። እግዚአብሔር ከእንዲህ አይነት ሕይወትም ደግሞ ይጠብቃል። ከዛም በኋላ እንግዲህ ታሪኩን ስናነሳ ወደ ታሪካችን ስንመለስ እስራኤላውያን እርስታቸውን ጥለው በግብፅ ለስንት ዘመን ኖሩ? ለአራት መቶ ምናምን ዘመን። ከዛስ በቃለ የነ ራሄልም እንባ ተሰምቶ እስራኤላውያን ከግብፅ ባርነት ነጻ ሊያወጣ እግዚአብሔር ወሰነ ማለት ነው፣ በነ ሙሴ አማካኝነት። አሁን እነ ሙሴን ታሪክ አናነሳም እዚህ ወደ ኢትዮጵያ መጥቶ እንዴት መጣ ምናምን ታውቁታላችሁ ታሪክ ወደ ታቦተ ጽዮን እንድንመጣ ስለፈለግኩ ነው፣ መነሻችንም። ስለዚህ እስራኤላውያን ከግብጽ ባርነት ነጻ ወጥተው ወደ ርስቲት ወደ ሀገራቸው ሲገቡ በሯቸውን አልገቡም ነው። አሁን ጥያቄው ይሄ ነው፣ መሰረታዊ ነገር ይሄ ነው። አብርሃም በርስትነት የተሰጣትን ምድር የእሱ ልጆች የልጅ ልጆች እንዲወርሱ ወይም ደግሞ በመንገዳቸው ላይ ክፉ ነገር ቢገጥማቸው እንኳ ድል ማድረጊያ መሳሪያ ተሰጥቷቸው ነበረ። ያ መሳሪያ ምንድን ነው ካላችሁኝ፣ ታቦተ ጽዮን ናት። እግዚአብሔር በጽላቱ ላይ ሕግን ጽፎ አብርሃም በህገ ልቦና ፈልጎ ያገኘውን አምላክ፣ በዛን ዘመን የነበሩ የሰው ልጆች በህገ ልቦና ብቻ አምላካቸውን ማምለክ አልቻሉም፣ ህጉን መጠበቅ አልቻሉም። ስለዚህ ምን መጣ? ህገ ኦሪት መጣ፣ በጽሁፍ ማለት ነው። አትግደል፣ አትስረቅ፣ ከአምላክህ ከእግዚአብሔር ውጭ ሌላ ለማንም አትስገድ እያለና ሌሎች አስርቱ ትእዛዛት። ሰው በህገ ልቦና መኖር ስላልቻለ በህገ ኦሪት መደረግ ነው መበረበት በሕገ ኦሪት ጽፎ እግዚአብሔር ህግን፣ ስርዓትን ሰጠው በጽላት ያንን ይዘው ሲሄዱ ስንት ነገር መሰላችሁ ያደረጉበት። ያ ታቦት ያ ጽላት የድንግል ማርያም ምሳሌ ነበረ። ድንግል ማርያምን ይዘው ነበረ ዮርዳኖስን የተሻገሩት። ድንግል ማርያምን ይዘው ነበረ አማሌቃውያንን ድል ሲያደርጉ የነበሩት። ድንግል ማርያምን ይዘው ነበረ የኢያሪኮን ግንብ ቅጥር ያፈረሱት። ድንግል ማርያምን ይዘው ነበሩ የአህዛብ ነገስታትን መንገዳቸው ላይ ሁሉ እያሸነፉና ድል እያደረጉ ሲጓዙ የነበሩት። ዛሬንና እናንተ ኢትዮጵያውያን፣ ያቺ አማሌቃውያንን፣ ያቺ የኢያሪኮን ቅጥር ያፈረሰች ድንግል ማርያም እዚህ ምድራችን ላይ ነው ያለች። ግን ለምን ዝም አለች? ጥያቄው እዚህ ጋ ነው። ለምን እንመጣለን? በነገራችን ላይ የኤሊ ልጆችን መነሻ አድርገን እስራኤላውያን በፍልስጥማውያን ከፍልስጤማውያን ጋር ጦርነት ገጥመው ታቦተ ጽዮን በፍልስጤማውያን ተማርካ ፍልስጤም ምድር እንዲወረደች፣ እናቃለን አይደል? ለምን ወረደች? ጦርነት ገጥመው ነበራል እንዴ? ፍልስጤማውያንና እስራኤላውያን ልክ አሁን ከረንትሊ እንዳለው ጦርነት በሉት። ያን ጊዜም የነበረው ጦርነት ያን የነበረው ጦርነት አሁን የነበረው ጦርነት ግን ይለያያል። አሁን ያሉት አይሁዶችና ያኔ የነበሩት አይሁዶች በጣም ልዩነት ስላለ ያኔ የነበሩት እኮ እነ ሙሴ እነ ኢያሱ እነ ካሌብ እያለ የምንጠራቸው ምን አይነቶቹ ናቸው? የአብርሃም የይስሐቅ የያዕቆብን አምላክ ያመልኩ የነበሩ ናቸው። እነኛ ማለት ደግሞ የተስፋው ቃልን ይጠብቁ የነበሩ። የተስፋ ቃል የተባለው ኢሳያስ በትንቢቱ የተናገረለት ማለት ነው። ድንግል በድንግልና ጸንሳለች፣ ወንድልን ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብለው የተናገሩለትን አምላክ ያመልኩ የነበሩ ነው። ያ ትንቢትም የተፈጸመላቸው ናቸው። እነ ዳዊት እነ ሰለሞን ሌሎችም ነቢያት ብለን የምንጠራቸው። ስለዚህ የዛን ጊዜም ጦርነት ተካሄደ። በጦርነት መካከል እንግዲህ ያው ብዙ ጥፋት አለና እስራኤላውያን እንደ ድሮው ታቦተ ፅዮንን ይዘው እንግዲህ ውጊያ ገጠሙ፣ ግን ሊያሸንፉ አልቻሉ። ከዚህ በፊት ታቦተ ፅዮንን ይዘው ድል ያደርጉ ነበር። አሁን ለምን ይዛችሁ ብዙ ጊዜ አሁንም ሀገራችን ላይ ቤተክርስቲያን ሲቃጠል ክርስቲያኖች ስንገደል የምናነሳቸው ነገሮች አሉ። መሰረታዊውን ነገር በክርስትና ፈተና እንደሚመጣ ያለውን ህይወት ባለበት ያዙትና በዋናነት ግን በዋናነት ግን ለምንድን ነው ዛሬ ሃይማኖታችንና እምነታችን ላይ ብዙዎች መሳለቂያ ያደረጉት ነው ጥያቄ። ታቦተ ፅዮንን ያን ጊዜ ለምንድነው በፍልስጤማውያን እንድትማረክ የሆነችው? ዛሬ ታቦት ለምንድን ነው የእኛ ጥላቶች የሆነ ነገር ሲያደርጉህ ወዲያው አጸፋ መልስ የማይሰጠው መልሱ እንደነ አፍኔና እንደነ ፊናስ በቤተ መቅደስ የማይገባ ስራ እየተሰራ ነው ያለው። ነው፣ አያችሁ ለእግዚአብሔር የሚገባ ህይወት እስካልኖረን ድረስ ታቦቱ ታምራ ይኖረው። ታምራ ይኖረው ማለት ግን ታምራ ይሰራ ማለት አይደለም። ከኛ መንፈሳዊ ህይወት ጥንካሬ ጋር ነው የሚያያዘው። ነው፣ ባጭሩ ካህኑ ኤሊን እግዚአብሔር በተደጋጋሚ ልጆች በቤተ መቅደስ የማይገባ ስራ እየሰሩ ስለሆነ ተውበልና ንገራቸው ብሎት ነበረ፣ ግን እሱ የስጋ አባት ስለነበረ ለልጆቹ አድልቶ እግዚአብሔርን ተዛዝም ብሎ ነበረ። በሳሙኤል በነብዩ አማካኝነት ስንት ጊዜ በራእይ ተገልጽ ሲያናግረው ነበረ፣ ግን መጨረሻ ላይ እምቢ ስላለ እንግዲህ ልጆችም ይሞታሉ፣ ታቦተ ጽዮን ትማረካለች፣ አንተም ካልጋ ላይ ወርቀት ትሞታለህ ብሎት ነበረ። የካህኑ የኤሊ ልጆች ሚስቱ ራሱ የወለደችው ልጅ እኮ ልጇን እኮ ከወለደ በኋላ እኮ ምንድን ነበር ያለችው ኢካቦድ ብላ ጠርታው ነበረ። ኢካቦድ ማለት ክብር ከኛ ጎሏል ነው አይደለ ትርጉሙን ካልተሳሳትኩ እንደዛ ነው ክብር ከኛ ጎሏል ነው ለምን ጎደለ ነው ጥያቄው በቤተ መቅደስ የማይገባ ነገር ሲያደርጉ ነበረ ለምን መጀመሪያ ለእግዚአብሔር መቅረብ ያለበትን መስዋዕት ሳይቀር እነሱ ቀድሞ የበሉት ነበረ? ነበር ከሴት ጋር ሳይቀር በዛ በቤተ መቅደስ ቤተ ክርስቲያን ውስጥ ይተኙ ነበረ ዛሬም ዛሬ ወደኛ ወደ እስራኤል ዘነብ ስናመጣው በቤተ ክርስቲያናችን የሚሰሩ ነገሮች አይኖሩም ማለት አንችልም እንደዛ ባይሆንማ ዛሬ የሆነውን ነገር አንሆንም ነበረ ነው ቅሉ ይህን ስላችሁ ማንም ንጹህ ስላለ አይደለም። ሁላችንም በድለናል። በነገራችን ላይ ሁላችንም በድለናል። ያንን መርሳት የለባችሁም። እንደዚህ ብሎ መናገርም ትሕትናም አይደለም። በዛ ልክ መነጋገር ካለብን ትሕትና እንደዚህ አይደለም። እኔ አሁን እንደዚህ ስላልኩኝ በቃ ኀጢአት ኀጢአት ነው በቃ። በነገራችን ላይ አንድ ሰው እኔ ኀጢአተኛ ስላለ ትሁት ነው ማለት አይደለም። በቃ ንስሐ ገብቶ እራሱን ዝግጁ ማድረግ ነው እንጂ የትሕትና መገለጫም አይደለም። እውነተኛ ትሕትና ያለው ድንግል ማርያም ጋር እውነተኛ ትትና ያለው ማጋር እንደሆነ ስላየን፣ የትትና ሁሉ ባለቤት ራሱ ክርስቶስ እንደሆነው እንደ ዝቅ ብሎ አለምን እንዳዳነ እናቃለን። ወደዛ እንግባም። ስለዚህ ታቦተ ጽዮን በዛ መልኩ ተማረከች። ፍልስጤማውያን ማረቋት ማለት ነው። ኃይል ስለሌላት አይደለም። ኃይሏን ተአምሯንም ኮ በአሕዛብ ምድር ሳይቀር ገብታ ኮ ምን እንደሰራች እናቃለን። ከዳጎን ጋር አብረው አድርገዋት እኮ ዳጎኑን እንዴት እንዳደረገችው እናቃለን። አደለ በፍልስጤን ምድር ህዝቡን ሁሉ በእባጭ እንደመታቻቸው እናውቃለን መጨረሻ ላይም እንግዲህ በጋሪ ነው በዘመኑ ሰረገላ አድርገው እኮ በቃ ወደ መጣችበት ትመለስ ብለው ወደ ከዋት አልኩ አይደል እንዴ አዎ ታቦተ ጽዮን በዛ መልኩ ነው ህዳር ሃያ አንድ ነበረ በፍልስጤን ምድር ዳጎንን ድል ያደረገችበት እለት ነው ዛሬ አንዱ የሚከበርበት ምክንያት ማለት ነው ስለዚህ ታቦተ ጽዮን በዚህ መልኩ እናከብረታለን። ዛሬም ሀገራችን ላይ ግን ዛሬ እንደምታዩት ነው፣ እርስ በእርሳችን ተከፋፍለን በየፊናችን ስንባላ ታቦተ ጽዮን ትታዘበናለች። ሆነን ለመናገር ጠበን ጠበን ጠበን በሰፈር ወርደን ወርደን ዛሬ ገዳማቱን አድባራቱን ታቦቱን ማንኛውም ነገር የኛ ነው እስከ ማለት ድረስ በግለሰብ ደረጃ ወርደን ይሄ የኛ ነው እስከ ማለት ድረስ ደርሰናል። እውነን ለመናገር ግልጽ እናውራ ከተባለ ማለት ነው በመንፈሳዊነት መነጽር ነገሮችን ሁሉ ካልተመለከትናቸው ስጋዊ ከሆን በስጋዬ ነገር ብቻ ካየናቸው ውድቀታችንን የምናፋጥ ነው። ኢትዮጵያ ውስጥ በነገራችን ላይ ኢትዮጵያ ውስጥ ያለውን ክራይሲስ መለኮታዊ ጣልቃ ገብነት ካልገባበት በስተቀር ሊፈታ አይችልም። ይሄንን መደም መያዝ አለብን። አንድ ይሆን ደግሞ እግዚአብሔርን እንጋብዘው። ኢትዮጵያ ውስጥ እግዚአብሔር እጁን ጣልቅ አስገብቶ የኢትዮጵያን ህዝብ ሁሉንም እንዲያስማማን አንድ እንዲያደርገን በጣም በጣም የሚያስፈልግ ነገር ነው። ያንም ማድረግ አለብን ነው የኔ መልእክት ነው። ይሄ የሁላችሁም ሐሳብ ይሄን ትገዙታላችሁ ብዬም ማምን አለሁኝ። ስለዚህ በዚህ ምክንያት በነገ ውለት 21 ህዳር 21 ታቦተ ጽዮን ትከበራለች ማለት ነው እንዶ ጥራ ጥራ አድርገን ስንመልሰው ማለት ነው ስለዚህ እስቲ ልናው ነው ታቦተ ጽዮንን የሚፈልጉ አካላት ደግሞ አሉ። እንግዲህ ወደ አዲስ ዓለም ስርዓት ስንመጣና ዘ ኒው ወርልድ ኦርደር ወይም አዲስ ዓለም ስርዓትን ወይም ደግሞ ዘ ሰርድ ቴምፕል ወይም ሶስተኛው ቤተ መቅደስን እየሰሩ ያሉ አሁን ሐሳዌ መሲሕን የሚጠብቁ ታቦተ ጽዮንን ከሀገራችን መውሰድ ይፈልጋሉ። እንደነ ግራም ሃንኮክ ግራም ሃንኮክን ታውቁታላችሁ። እንግዲህ በደርግ ዘመነ መንግስት መጥቶ አክሱም ድረስ ሄዶ የአክሱምን ጽላት ወይም ታቦቱን የሚጠብቀውን ካህን እንዴት አድርጎ ለማግኘት ሲጥር እንደነበረ ማለት ነው ግን ይቻላል ወይ አይቻልም ኢምፖሲብል አይቻልም ወንድ ሆኔ ያካታል ይሄን ስላችሁ ግን ዋጋ እንዳንከፍል ግን ወደ እግዚአብሔር መንግስት የሚያስገባውን ህይወት መንገድ መከተል በክርስትናሽን ጠበቅ ማለት ከኛ ይጠበቃል ክርስቲያኖች ኦርቶዶክስ ያነቶች ወንድሞቼ ያንን ማድረግ ከኛ ይጠበቃል አለበለዚያ ዋጋ ሊያስከፍል የሚችል ነገር ከዚህ የበለጠ ዋጋ እንዳንከፍል መጠንቀቅ አለብን፣ ነው ስለዚህ። በብሉይ ኪዳን የነበረችዋ ታቦተ ጽዮን አሁንም ኢትዮጵያ ውስጥ አለች። አሁንማ ኢትዮጵያ ውስጥ እልፍ ነው፣ ብዙ ታቦቶች አሉ አይደል። ታቦት አያስፈልግም የሚሉ ሰዎች ደግሞ አሉ። አዎት ነው የሚሉ ሰዎች ደግሞ አሉ። በአንድ ወቅት አባ ገብረ ኪዳን ሲናገሩ የሰማሁትን ነገር ነው ዝጋ ማንሳት የምፈልገው። አሁን ላይ ያሉ በተለይ ፕሮቴስታንት እህቶችን ወንድሞቻችን፣ ታቦት አያስፈልግም፣ ታቦታችን ክርስቶስ ነው የሚሉ ከሆነ ታቦት ጣዖት ነው ካሉ ክርስቶስ ምድር ላይ ከመገለጡ በፊት በብሉይ ኪዳን እንድናመልክ የሰጠን ጣዖት ነበረ ማለት ነው። ይህን ጥያቄ መልሱ። ወይም ደግሞ ተሽሯል ከተባለ አሁን በአዲስ ኪዳን ያለውን ወይም ደግሞ ከክርስቶስ ልት በፊት የነበረውን የታቦተ ጽዮንን ህይወት ወይም ታቦትነት ወይም ደግሞ ጽላትነት ተቀብለን አሁን ደግሞ የምንሽረው ነው የሚሉት በፕሮቴስታንቱ ዓለም ውስጥ ያሉት ተሽሯል ከተባለ ለምን እግዚአብሔር በየጊዜው አፕዴት የሚሆን ነገር አለው ማለት ነው። ያኔ እግዚአብሔር የሰጠን ህግ ወይም ጽላት ጣዖት ነው ማለት ነው። ጣዖት እንድናመልክ ፈቅዶልን ነበር ማለት ነው። አይደለም። ያኔ አስርቱ ትእዛዛት ነበረ ታቦቱ ላይ ሲጻፈ ነበረ፣ ወይም ጽላት ወይ የተጻፈው ያው በነገራችን ላይ ታቦትና ጽላት እራሱ ሁለቱ ይለያያል። ታቦት ማደሪያ ነው። የምን ማደሪያ? የጽላቱ ማደሪያ። ቃሉ የተጻፈው ጽላቱ ላይ ነበር፣ አስርቱ ትእዛዛት የተባሉት ማለት ነው። እሱ ላይ ይጻፋል። ከተጻፈ በኋላ የእሱ ማስቀመጫው ወይም ማደሪያው ማን ነው? ታቦቱ ነው። ይሄ እራሱ የቻለ ሌላ ትርጉም አለው። ልክ ታቦት በምን ይመሰላል? ምናምን ኮርስ ላይ የተማራችሁቶች ወንድሞች፣ ብዙ አንድምታዎች አሉት ከድንግል ማርያም ጋር እንዴት እንደሚገናኝ ከክርስቶስ ጋር እንዴት እንደሚገናኝ ማንኛው ነው ታቦት ማንኛው ነው ጽላት ብዙ ነገሮች አሉ ወደ አዲስ ኪዳን ስንመጣ ግን ታቦቱ ላይ የሚጻፈው አስርቱ ትእዛዛት አይደለም አልፋና ኦሜጋ የሚል እግዚአብሔር ስም ነው እዛ ላይ የሚጻፈው ስለዚህ ስሙ የተጻፈበት ታቦቱ ላይ ላለው ስም ነው የምንሰግደው ያ ስም አልፋና ኦሜጋ ነው ያ ስም ማለት በብሉይ ኪዳን ለምሳሌ ስንመለከት ሙሴ ለወደ ፈርዖን ሲሄድ እግዚአብሔር ሲልከው ምንድን ነበር ያለው? እሺ ብዙ ጥያቄዎች አንስቷል። ወደ አራት የሚሆኑ ጥያቄዎች ከተጠየቁ ጥያቄዎች መካከል አንዱ ማን ላከኝ ብዬ ልበላቸው ሲል አልፋና ኦሜጋ ወይም ደግሞ ያለና የነበረ እሱ ላከኝ በልና ንገራቸው ብሎ ነገረው ለእግዚአብሔር። ይሄ ከክርስቶስ ልደት በፊት የነበረ ነው። ይሄ አልፋና ኦሜጋ በልና ንገራቸው የሚለው የእግዚአብሔር ስም ነው። ይሄ ስም ነው አሁን በአዲስ ኪዳን ታቦት ላይ የተጻፈው። ለዚህ ስም ነው የምንሰግደው አንዳንዶች ለወጡ ስብሃት መክተፍ ያይሉታል፣ ብዙ ነገር ይሉታል። ያለመታደል ነው መታወር ነው። ለእኛ ግን ሕይወት ነው። በፊልጵስዩስ ምዕራፍ ሁለት ቁጥር አስራ ሁለት ወይም አስራ ሶስት ካልተሰኩኝ ጀምሮ ብታዩት ጉልበት ሁሉ ለኢየሱስ ክርስቶስ ስም መስገድ እንዳለበት ይናገራል። ለክርስቶስ ስም ነው የሚለው። ይሄ ስም ማን ነው? አልፋና ኦሜጋ ለተባለው ለዚህ ስም ፍጥረት ሁሉ መስገድ አለበት። አልፋ ኦሜጋ ማለት ደግሞ መጀመሪያና መጨረሻ ማለት ነው። ቅድመ ዓለም በመንግስቱ የነበረ ዓለምን ፈጥሮ ያለ ዓለምንም አሳልፎ የሚኖር ማለት ነው። ትናንት የሌለበት ቀዳማዊ፣ ዛሬ የሌለበት ማእከላዊ፣ ነገ የሌለበት ዳህራዊ ነው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ስንመለከትም ዮሐንስ በፍጥሞ ደሴት ራእይ ያየ ባለበት ሰዓት ደንግጦ እንደ ሞተ ሰው ሆኖ ወድቆ በነበረበት ሰዓት ቀኝ እጁን ይዞ አንስቶት ነበረ እና አይዞህ አትፍራ ብሎት ነበረ። እኔ ፊተኛውና ኋለኛው ነኝ አለው ማናው ፊተኛውና ኋለኛው አልፋና ኦሜጋው ይሄ ስም ነው። ታቦት ላይ የተጻፈው ስለዚህ ለዚህ ስም እንሰግዳለን። ፊልጵስዩስ ምዕራፍ ሁለት ላይ ያለውን ቃል አንብቡት። ጉልበት ሁሉ ለማን መንበረክ ካለበት ለዚህ ስም እኛ፣ ኦርቶዶክሳውያን በነገራችን ላይ መቼ ምን ማድረግ እንዳለብንና ለማን ምን ማድረግ እንዳለብን እናንቃልና ቃለን፣ የአምልኮ ስግደትና የጸጋ ስግደትን ጠንቅቀን እናቃለን። ለመናገር ለመናገር እንደዚህ ብሎ መናገር ደግሞ ድፍረትም አይደለም እውነትን መመስከር ነው። ስለዚህ ታቦታችን መክበሪያችን ነው። ይህ ታቦት በነገራችን ላይ ምድር ብቻ አይደለም በሰማይም አለ። ባለ ራእዩን ዮሐንስን ጠይቁት ይነግራችኋል። በራእየ ዮሐንስ ላይ ይሄ ማደሪያ፣ ይሄ ታቦት በሰማይም አለ። እዚ ታቦት ላይ ምንድነት ታቦት አያስፈልግም ብሎ ከመናገር በፊት ታቦት ምንድን ነው ብሎ መጠየቅ ነው መጀመሪያ። ታቦቱ ላይ ምንድን ነው ያለው ብሎ መጠየቅ ነው። ታቦቱ ላይ የተጻፈው ምንድን ነው ብሎ መጠየቅ ነው። እኛ ምን ሰግደው ታቦቱ ላይ ለተጻፈው ስም ነው። ፊልጵስዩስ ምዕራፍ ሁለት ላይ ያለውን ቃል መነሻ አድርገን ጉልበት ሁሉ ለዚህ ስም መንበረከክ አለበት። ለማስም አልፋና ኦሜጋ ማላከኝ ብለው ወይም ማላከ ቢሉኝ ማልበላቸው ሲል ሙሴ አልፋና ኦሜጋ ያለና የነበረ እሱ ነው። ስሙን እኮ ራሱ ጠይቋል እኮ የሚገርማችሁ፣ ያለና የነበረ በራቸው ነው ያለው። ስሙ የእግዚአብሔር ስም ያለና የነበረ ነበረ ቅድመ ዓለም አሁንም አለ፣ ወደፊት ይኖራል። ለዚህ ስም ነው የምንሰግደው ወዳጄ። ስለዚህ በዚህ ምክንያት መነሻ አድርገን ታቦተ ጽዮን እናከብራለን ነው። ለዚህ ያደረሰን አምላካችን ስሙ ይክበር ይመስገን። ጽዮንን ክበቧት ብሎናል። እንከባታለን በአክሱም ጽዮን እንከባታለን፣ በቅድስተ ማርያም እንከባታለን፣ በአዲስ ዓለም ማርያም እንከባታለን። በተለያየ አድባር ባለችበት ሁሉ ሄደን እንከባታለን፣ በረከት እናገኛለን። ይሄን ነው መልእክት የማሳለፍ ፈልገው። እንደዚሁ ለዚህ አመት ያደረሰ አምላካችን እግዚአብሔር ለቀጣይ ዓመት አድርሶ ደግሞ እንደዚሁ እንድናገር ያድርገን። አመሰግናለሁኝ። መልካም ቆይታ